ይህ አጭር መልእክት ለሰዎች የምንናገረው ንግግር ምን ያክል ፓወር እንዳለው የሚያሳይ የሆነ መልእክት ነው። ሰዎችን መልካም ንግግር በመናገራችን ወይም መጥፎ ንግግር በመናገራችን ሁለቱም ተመሳሳይ ይዘት ቢኖረው እንኳን ምን ያክል ፓወር እንዳለው ዛሬ ለነግራችሁ እፈልጋለሁ። አንዳንድ ሰዎች እኛ የምንናገረው እውነታውን ብቻ ነው ሐቅ ነው የምንናገረው በማለት ሰዎችን ለማስቀየም የሚሯሯጡ አሉ። ሰዎችን የምናስቀየምበትን መንገድ ማጥበብ መቻል አለብን። የምንናገረው ንግግር እንኳን ትክክል ቢሆንም፣ ነገር ግን የምንናገርበት መንገድ የተሳሳተ ሊሆን ይችላል። የምንናገረው ንግግር ተቀባይነት እንዲኖረው ከፈለግን ምንናገርበት መንገድ ምርጥ መሆን መቻል አለበት። ሰዎችን ሊጎዳ ይችላል ወይስ አይችልም በሚል ልንይዘው ይገባል ማለት ነው። ከዚህ ጋር ተያይዞ አንድ ታሪክን ላካፍላችሁ። አንድ ንጉስ ነበረ። በሆነ ሰዓት ይህ ንጉስ በተደጋጋሚ ህልምን ይመለከታል። የሚመለከተው ህልምም ተመሳሳይ ነው። ህልሙም ሙሉ ለሙሉ ጥርሶቹ ሲወልቁና ሲረግፉ ይመለከታል። ይህ ነገር ቀላል መስሎ ታይቶት ነበር እና አለፍ ብሎት ነበር። ነገር ግን በተደጋጋሚ ሲ ሲመለከተው ጨነቀውና በሀገሪቱ ላይ ህልም ፈቺ የሚባሉ ሰዎችን እያስጠራ ያስተረጉማል። የመጀመሪያውን ተርጓሚ ጠራውና እንዲተረጉምለት ሲያደርገው ይህ ተርጓሚ በቀጥታ ነበር የተረጎመለት ህልሙን። ያለውም እንዲህ ነበረ፣ ሙሉ ያንተ ዘሮችና ቤተሰቦችህ አንተ እያየሃቸው ይሞታሉ፣ ያልቃሉ ይለዋል። በጣም ተናደደ ይህ ንጉስ። በትክክል አልተረጎምክለኝም ህልሜን በማለት ይህን ሰውዬ ወደ እስር ቤት እንዲገባ ያስደርገዋል። እንዲሁም በተመሳሳይ ሌላን ሰው ደግሞ ይጋብዛል፣ ይጠራል፣ ህልም ፈቺ የሆነ ሰው ማለት ነው። ይህ ሰው ይመጣል። ያ ሰው ሲመጣ ደግሞ ያንን ህልሙን ይነግረዋል። እኔ በህልሜ በተደጋጋሚ ጥርሴ ሲወልቁ እመለከታለሁ፣ ሙሉ ጥርሶቼ እየወለቁ እመለከታለሁ፣ ምንድነው ብሎ ለፈቺው ሲነግረው፣ ፈቺውም ቀለል አድርጎ እንዲህ አለው። ማወቁን እንጂ ያወቀው እንዴት ብሎ መናገር እንዳለበት አላወቀም። ያንተም ቤተሰቦች ዘመድ አዝማዶችህን በጠቅላላ አንተ በህይወት ሆነህ እያያሃቸው ይሞታሉ፣ ያልቃሉ፣ ትቀብራቸዋለህ በማለት ሲነግረው፣ ንጉሱ በጣም ተናደደ። ለምን እንደዚህ አይነት ትርጉም ይተረጉምልኛል በማለት እንደ ከመጀመሪያው ወደ እስር ቤት ከተተው አስገባው። ከዛም ሶስተኛ ህልም ፈቺን አፈላልጎ አገኘ። ያ ህልም ፈቺም መጣ። ከዛም በተመሳሳይነት ይህን ታሪክ ይነግረዋል። እኔ በተደጋጋሚ በእንቅልፍ ውስጥ ሁኜ የምመለከተው አንድ ህልም አለ። ያ ህልምም ሙሉ ለሙሉ ጥርሶቼ ሲረግፉ፣ ሲወልቁ እመለከታለሁ። ምንድነው ፍቺው በማለት ሲጠይቀው ይህ ህልም ፈቺ በጣም ጥበብ በተሞላ መንገድ ነበረ የተረጎመለት። እንዲህም አለው በጣም እድለኛ ነህ፣ ይሄንን ብስራት ስነግርህ በጣም ደስ እያለኝ ነው በማለት ሲነግረው ሰውም በጣም ተደሰተ። ንጉሱ ከዛም እስኪ ንገረኝ፣ እስካሁን ድረስ እኮ የሰማዋቸው ሁሉ የሚያስከፉና የሚያስቀይሙ ናቸው። ስለዚህ አንተ ምትነግረኝ የሚያስደስት ሊሆን ከቻለ ንገረኝ ባክህ በማለት ሲጠይቀው ይህ ሰውም ህልሙን በዚህ መንገድ ፈታለት። አንተ እድሜህ በጣም ረጅም ነው። ብዙዎች ይሞታሉ፣ ብዙዎች ያልቃሉ። ነገር ግን ያንተ እድሜ በጣም ረዥም ነው በማለት አስደሰተው። ይህ ንጉስም በጣም ተደሰተ ይባላል። አስቡ እንግዲህ ትርጉሙ ተመሳሳይ ቢሆንም የህልም አፈታቱ ግን የተለያየ ነው። ስለዚህ ሰዎችን በምንመክር ሰዓት ልንመክራቸው ከፈለግንና ከስህተታቸው እንዲያገግሙና ከስህተታቸው እንዲወጡ ከፈለግን በአግባቡ ነው ልንመክራቸው የሚገባው እንጂ ያየንባቸውን ነገር ሁሉ ስለተናገርን እንዲሁም ክፍተታቸውን አጉልተን ስላሳየናቸው መከርናቸው መከር ናቸው ማለት አይደለም። የባሰ ቁስል ውስጥ ልንከታቸውና እልህ ውስጥ ልንከታቸው እንችላለን። ሰዎችን በአግባቡ እንምከራቸው፣ የዛሬው መልእክቴ ነው። ሼር አድርጉ። ወሰላሙ ዓለይኩም ወረሕመቱላህ ወበረካቱሁ።